በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአዲስ አበባ ሀገረ ስብከት የአብይን ጾም ምክንያት በማድረግ ጾም ለሀገር ሰላም በሚል መሪ ቃል በሰባቱ ክፍላተ ከተሞችና በ49 አድባራትና ገዳማት ከየካቲት 23 እስከ ሚያዝያ 5 ወይም ከቅድስት እስከ ሆሳዕና ባሉት ሳምንታት ልዩ መንፈሳዊ ጉባኤ አዘጋጅቷል። በዚህም ሳምንት በደብራችን የካ ደብረ ምሕረት ቅድስት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም አብያተ ክርስቲያናት በዚህ መልኩ አልፏል።

የማቴዎስ ወንጌል ምዕራፍ አምስት ቁጥር ሶስት ብፁዓን ነዳያን በመንፈስ እስመ ሎሙ ይእቲ መንግሥተ ሰማያት። አውቀው ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ ደስ ደስ ይላቸዋልና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ እነርሱ ይጸግባሉና። የሚራሩ ብፁዓ ናቸው ለእነርሱም ይራሩላቸዋልና። ልባ ልባቸው ንጹሕ የወለላቸው ብፁዓ ናቸው፣ እነርሱ እግዚአብሔር ያዩታልና። እርቅ የሚያደርጉ ብፁዓ ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓ ናቸው፣ መንግሥተ ሰማያት የነርሱ ናትና። ቢያሳድዱአችሁ፣ ቢያሽሟጥጧችሁ፣ ስለዚህም እየዋሹ ክፉ ነገር ቢናገሩባችሁ ብፁዓ ናቸው ደስ ይበላችሁ፣ ዋጋችሁ በሰማይ ብዙ ነው እና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳዷቸው ነበርና። የምድር ጨው እናንተ ናችሁ። ሰማይና የምድር ጨው እናንተ ናችሁ። ጨው አልጫ ከሆነ እንግዲህ በምን ያጣፍጡታል? እንግዲህ የሚጠቅሙም የሚጠቅመው የለም። ሰዎች ወደ ውጭ አውጥተው ይጥሉታል በእግራቸውም ይጠቀጥቁታል እንጂ የዓለም ብርሃን እናንተ ናችሁ። በተራራ ላይ የተሰራች መንደር መሰወር አይቻላችሁም። እንቅብ ሊደፉባት መብራትን አያበሩም፤ በመቅረዟ ላይ አኑረዋት፣ በቤት ላሉት ሁሉ ታበራለች እንጂ። እንዲሁ ብርሃናችሁ በሰው ፊት ይብራ፣ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑት ዘንድ ኦሪትን ነያትን ልሽራቸው የመጣሁ አይምሰላቸው፣ ልፈጽማቸው እንጂ። እውነት እውነት እላችኋለሁ። አሰራሯ አንዲት፣ አቀራራጿ አንዲት የምትሆን የውጣ ሰማይ ምድር እስኪያልፍ ሁሉም እስኪሆን እስኪደርግ ድረስ ከኦሪት ከነያት ተለይታ አታርፍም

ክርስቶስ መስቀል ላይ ተሰቅሎ አድኖናል። ኃጢአታችን ያመጣብን ውጤት ግን አልጠፋም፣ በመካከላችን አለ። ዛሬም ምልክት ሆኖ ይታያል። ክርስቶስ ሕማምንና ስቃይን አላጠፋም። እነዚህን ወደ ሕይወት የምንደርስባቸው መሳሪያዎች አደረጋቸው። ትዕግስትን የምንማርበት፣ እግዚአብሔርን የምናመሰግንበት፣ ራሳችን የምናውቅበት፣ ቸርነቱን የምንፈልግበት ምክንያቶች አደረጋቸው። ጌታችን በወንጌል ማቴዎስ ወንጌል ምዕራፍ 7 ቁጥር አንድ ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታው ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ጌታ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ተአምራት አላደረግንምን? ይሉኛል። ስለዚህ እግዚአብሔርን ስም መጥራት፣ ተአምራት ማድረግ፣ አጋንንትን ማባረር ብቻውን እግዚአብሔር መንግስት ለመውረስ መንገድ አይሆን።